ንብረትን ማዳን ነበር ፍላጎቱ። ወደዚህ መስመር ለመምጣት በብዙ መንገጫገጮች ውስጥ አልፏል። አሁን ታዲያ እንደዚያ እንደ ልጅነት ህልሙ ነፍስ ለማዳን ሲል ነፍሱን አሳልፎ ገበረም። የሰውን ሕይወት ለማዳን ሲል ነው የራሱን እስትንፋስ የሰዋው ገና በለጋዎቹ ዕድሜ ላይ ነው። አሟሟቱን የተመለከቱ የሥራ ባልደረቦቹ በጀግንነቱና በጽናቱ ቢደሰቱም እስከ ወዲያኛው ስላጡት ግን ሐዘን ገብቷቸዋል። ቤተሰቦቹ እንዲሁም ወዳጆቹ ደግሞ የማይወጡት የሐዘን መንገብገብ ውስጥ ገብተዋል። በመጨረሻም ስርዓተ ቀብሩ ተፈጽሟል። እንዲህ ሰው ለማዳን ገና በልጅነት ዘመኑ ራሱን የሰዋው ወጣት ማን ነው? ሕይወቱን ያጣበት ያ ክፉ አጋጣሚ እንዴት ተፈጠረ? አብረውት የነበሩ ጓዶቹስ ስለ አሟሟቱ ምን ይላሉ? የመጨረሻዎቹ ከባድ ሰዓታት ምን ይመስሉ ነበር? የቀብር ሥነ ሥርዓቱስ እንዴት ነበር? ሁሉንም በዝርዝር የምንነግራችሁ ሆናል። ሰላም እንደምናላችሁ የተወደዳችሁ የጎራ ስቱዲዮ ቤተሰቦቻችን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን እየመረጠ በመዳሰስ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉ በአክብሮት እንጠይቃችኋለን። ይህንን አስገራሚ ታሪክ ይህንን ሰው ሰው የሚሸት ድንቅ ነገር ልንነግራችሁ ወደናል። እስከ መጨረሻው ከኛ ጋር እንድትሆኑ እየጋበዝኩኝ ጌታቸው በላይ መሰናዶን እንዲህ አዘጋጅቻ አቀርበዋለሁ። በእሳትና አደጋ ስጋት ሥራ አመራር ኮሚሽን የአደጋ ጊዜ ሰራተኛ የነበረው ዮናታን ገብሬ ከትናንት ወዲያ በአዲስ አበባ ከተማ አዲስ ከተማ ክፍለ ከተማ ነበር። ሰዎችን ለመታደግ ሲል መስዋዕት የሆነው ወጣቱ ዮናታን ገብሩ ከአባቱ ከአቶ ገብሩ ንጉሴ እንዲሁም ከእናቱ ከወይዘሮ ሙሉ ሃጎስ ሚያዚያ 29 ቀን 1991 ዓ.ም ነበር በአዲስ አበባ ከተማም የተወለደው። እድሜው ለትምህርት ሲደርስም የመጀመሪያ ደረጃ ትምህርቱን በዳግማዊ ብርሃንና በቤትወደድ የመጀመሪያ ደረጃ ትምህርት ቤት፣ ከዚያም የሁለተኛ ደረጃ ትምህርቱን ደግሞ የካቲት 23 ሁለተኛ ደረጃ ትምህርት ቤት ነበር ለማጠናቀቅ የቻለው። ወጣቱ ዮናታን ራሱን በትምህርት ለማሻሻል ካለው ፍላጎት የተነሳም ከጀነራል ዊንጌት ትምህርት ቤት በቬክል ኢንጂን በዲፕሎማ ከአዲስ አበባ ከተማ ኢንዱስትሪያል ኮሌጅ ደግሞ በአውቶሞቲቭ ኢንጂነሪንግ ሰርቪስ በሰርቲፊኬት ተመርቋል። ዮናታን አብሮአደጎቹና ቤተሰቦቹ እንደሚመሰክሩለት ሰብአዊ አገልግሎት መስጠትን አጥብቆ የሚወድ በተለይ የእሳት አደጋ ሰራተኛ መሆን ከልጅነቱ ህልሙ እንደነበር ይናገራሉ። ሰዎችን ያግዛል በሚሄድበት ቦታ ሁሉም የተቸገሩን ሲመለከት እጅግ የሚያዝን እንዲሁም አደጋዎች በተፈጠሩ ጊዜ በሰፈር በመንደሩ ቀድሞ በመገኘት ለሰዎች ደራሽ እንደነበረም እንዲሁ ይናገሩለታል። ይህንን ህልሙንም ለማሳካትናም በሰብአዊ አገልግሎት ተግባር ላይ ለመሰማራት ካለው ጽኑ ፍላጎትም የተነሳም በኮሚሽኑ መስሪያ ቤት በአዲስ ቅርንጫፍ ጽህፈት ቤት ያለምንም ክፍያ በበጎ ፈቃደኝነት ሰዎችን ሲያገለግል ቆይቷል። እንግዲህ አስቡት፣ ያለ ምንም ክፍያ በነጻ ሰዎችን ሲያገለግል፣ አደጋዎችን ሲከላከል፣ ችግር ውስጥ የገቡ ወገኖችንም እንዲሁ ሲታደግ ነበር የቆየው ማለት ነው። ይህ በእንዲህ እንዳለ ዮናታንን ከህልሙ የሚያገናኘውን የአደጋ ጊዜ ሰራተኛ ማስታወቂያ ሲወጣም ተመለከተም። በዚህም የተደሰተው ዮናታን ሄዶ ተመዘገበ፣ ለፈተና ተጠራ ቀድሞውኑ ዝግጅት ሲያደርግ በሰነበተበት መልኩ የተሰጠውን ፈተናም በሚገባ ተወጣም። እንደ ማንኛውም ተወዳዳሪ መስፈርቱን በማሟላት ለአደጋ ጊዜ ሰራተኞች በኮሚሽን መስሪያ ቤቱ ማሰልጠኛ ማዕከል የሚሰጠውን ስልጠናም በሚገባ አጠናቆ ከመጋቢት 25 ቀን 2012 ዓ.ም ጀምሮ የአደጋ ጊዜ ሰራተኛ በመሆን የሚወደውን ስራ ተቀላቅሏል። ዮናታን ገብሩ ወደ ስራው ዓለም ከተቀላቀለ በኋላም በክብር እስከተሰዋበት ዕለት ድረስም ስራውን በልዩ ፍቅርና ተነሳሽነት እንዲሁም ጀግንነት እየፈጸመ ያለና በአደጋ መቆጣጠር ሂደትም ከባልደረቦቹ ጋር ሆኖ የበርካታ ሰዎችን ህይወትና ንብረትን ያዳነ በስነ ምግባሩም የተመሰከረለት ቅን የዋህና ጀግና ሰራተኛችን ነበር ሲሉ ባልደረቦቹ እንዲሁም የኮሚሽኑ ሰራተኞች መስክረውለታል። ዮናታን ከባልደረቦቹ ጋር ተግባቢና ለሥራ መሪዎቹም ታዛዥ እንዲሁም ተወዳጅ የነበረ ጓዳችን ነው ብለውም አክለው ተናግረውለታል። ወጣቱ ዮናታን ገብሩ ከሰሞኑ ታዲያ አደጋ ተከሰተና እንደተለመደው ያለ ተግባሩንና ኃላፊነቱን ለመወጣት ችግሩ ወደ ተከሰተበት ቦታ በሄደበት ባልተጠበቀ መልኩ ሕይወቱ ሊያልፍ ችሏል። ዕለቱ ከትናንት ወዲያ ማለትም ሰኔ 11 ቀን 2017 ዓመተ ምህረት ከሰዓት በኋላ ነበር። ቦታው ደግሞ በአዲስ አበባ ከተማ በአዲስ ከተማ ክፍለ ከተማ ወረዳ 6 አካባቢም ነበረም። እዚያ ስፍራ ባጋጠመ አደጋ ምክንያትም ህይወታቸው ከባድ ስጋት ውስጥ የነበሩ ሰዎችን ለማዳን ነበር የተገኘው። ከባልደረቦቹ ጋር ቦታው ላይ ሲደርስም ከተጠበቀው በላይ ችግሩ የከፋ መሆኑን ተገነዘበም። አፋጣኝ እርዳታ ካልተደረገላቸው በስተቀር ሰዎቹ ህይወታቸው እንደሚያልፍም እርግጠኛ ሆነም። ወዲያውኑም ጓዶቹ ጋር ሆነው የሚችሉትን እርዳታ ሁሉ በማድረግ ትግላቸውን ቀጠሉ ዮናታን ከዚያ የተሻለ አፋጣኝ ነገር ካልተደረገ ግን ሰዎቹ እንደሚያመልጡ ተገንዝቧል። ያኔ ወሰነ፣ ወደ ዋናው አደጋ ተጠጋም። የእነዚያን ሰዎች ህይወት ለማትረፍ እሱ መስዋዕት መሆን ነበረበትና በፍጹም ድፍረትና መልካምነቱም የተነሳ መስዋዕት ሆነም። እንዲህ ለሰዎች ህይወት መትረፍ የራሱን ውድ ነፍስም አሳልፎ ሰጠ። የአደጋ ጊዜ ሰራተኞቹ ጀግናችን ይሉታል። ያ በመፈጠሩ ብናዝንም ያደረገው መስዋዕትነት ግን ለሰዎች መዳን እስከ ምን ድረስ እንደሚኬድም በሚደንቅ መልካምነቱም አስተምሮናል ሲሉም መስክረውለታል። ዮናታን ገና አስቀድሞ ሥራውን ሲጀምር የሰው ሕይወትንና ንብረትን ለማዳን የገባውን ቃል ኪዳን ለመፈጸም ሲል በተወለደ ገና በ26 ዓመቱ በክብርና በጀግንነት ተሰውቷል። ከትናንት ወዲያ ማለትም ሰኔ 11 ቀን 2017 ዓ ም ባጋጠመ አደጋ የሰውን ሕይወት ለማዳን ሲል መሥዋዕት የሆነው የአደጋ ጊዜ ሠራተኛ የቀብር ሥነ ሥርዓቱም ትናንት ተፈጽሟል ይለናል ያገኘነው መረጃም። በቀብር ስነ ስርዓቱ ላይም በርካታ ወዳጆቹ፣ ቤተሰቦቹ፣ አብሮ አደጎቹና የእሳት አደጋ ስራ አመራር ኮሚሽን አባላት እንዲሁም ሌሎች አካላትም ተገኝተው ነበረም። ወጣቱ ምንም እንኳን ሕይወቱ ያለፈበት መንገድ ሊያስመሰግነው፣ ሊያስደነቀው የሚችል የጀግና ሞት ቢሆንም ለወላጆቹ ልጅን ያህል ነገር ማጣት፣ ለጓደኞቹ መልካም ወዳጅን ያህል ነገር መነጠቅ፣ ለስራ ባልደረቦቹ ታታሪ ሰራተኛና ጓደኛን እስከወዲያኛው መለየት ግን እጅግ ከባድ ሆነም። ለዚያም ነው የመረረ ሀዘን ላይ የሚገኙት። እላይ ከጠቀስናቸው በተጨማሪም የቀብር ስነ ስርዓቱ የኮሚሽኑ ከፍተኛና የአዲስ ከተማ ክፍለ ከተማ አስተዳደር አመራሮች እንዲሁም የኮሚሽን መስሪያ ቤቱ ሰራተኞች በተገኙበት ትናንት ሰኔ 12 ቀን 2017 ዓ.ም በቀጨኔ መድኃኔ ዓለም ቤተክርስቲያን ተፈጽሟል። ጀግናችን ዮናታን ሁሌም በልባችን ትኖራለህ ይሉታል እነዚህ ባልደረቦቹ። የእሳትና አደጋ ስጋት ስራ አመራር ኮሚሽን አመራሮችና ሰራተኞች ለቤተሰቡ፣ ለወዳጅ ዘመዶቹም ለመላይ ኮሚሽኑ ሰራተኞች መጽናናትንም ተመኝተዋል። እንግዲህ ይህንን ጀግና እንደ ምሳሌ ለማቅረብናም ስንቶቻችን በእንዲህ ያለ መንገድ ራሳችንን ለሰዎች አሳልፈን እስከ መስጠት እንደርሳለን የሚለውን ጥያቄ ለማንሳት ያህል የዚህን ጀግና ታሪክ እንዲያነሳ ነው። ከልጅነቱ ጀምሮ አስተዳደጉን ቤተሰቦቹ ጋር የነበረውን ነገር አለፍ ሲልም የትምህርቱ ሁኔታም በኋላም ደግሞም ለሚፈልገው አላማና ለመልካም ነገር እንዴት ሲተጋ እንደነበርናም በመጨረሻም ህይወቱን አሳልፎ እስከሰጠባት እለት ድረስ ያሳለፈውን የህይወት መንገድ ባጭሩ እንዲህ ጠቅለል አድርገን ለመዳሰስ ሞከርን። ከዝግጅቱ በርካታ ቁም ነገሮችን እንዳገኛችሁ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 ስለዚህም ጎራ ስቱዲዮን ሁሌም እንድትከታተሉ ግብዣችን ነው። በሚቀጥለው በሌሎች መሰናዶዎች ተመልሰን እስክንገናኝ መልካም ጊዜ ለእናንተ ይሆን።